ሰላም እንደምናላችሁ! ውድ የኢትዮ ቲቶር ዩቱብ ቻናላችን ቤተሰቦች፣ ሰላምታ ይብዛላችሁ፣ ቤት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ዛሬ ይህን ቪዲዮ ያገኛችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምለቀቁ መሰረታዊ ትምህርቶችን በቀላሉ እንድደርሷችሁ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በአጭር ጊዜ ውስጥ ማንበብና መጻፍ ችላችሁ መውጣት የምትፈልጉት አማርኛ፣ እንግሊዝኛና ኦሮሚኛ መጽሐፍና ማንበብ በቀላሉ ለመልመድ የምትፈልጉት በአጭር ጊዜ ውስጥ ተምራችሁ መውጣት የምትፈልጉት በታች ባስቀመጥ ነው ስልክ እየደወላችሁ፣ በኢሞ በዋትሳፕ በቴሌግራም እንዲሁም ሌሎችም የዙም አማራጮቹን ተጠቅመን እያስተማረን እንገኛለን። ከኛ ጋር እየተማሩ ብዙ ተማሪዎች አሉ። ከነሱ ጋም ኤክስፒሪየንስ ሼር ማድረግ ትችላላችሁ። እንዴት እንደተቀየሩ ከነሱ መስማት ትችላላችሁ። ስለዚህ እንደዛ ተምራችሁ በአጭር ጊዜ ውስጥ መልመድ የምትፈልጉት እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው በጣም አሪፍና አስተማሪ የሆነ ቪዲዮ ነው ከባለፈው የቀጠለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቻችን፣ ብዙ ጊዜ ተማሪዎች አሁን ማንበብና መጻፍ በራሳቸው ስለማመዱ ምንድነው የሚያጠፉት? ችግር ፊደላቶችን አመሳስለው ይጠራሉ። ለምሳሌ ሶስተኛና ስድስተኛ፣ አራተኛና አንደኛ ምናምን ተመሳሳይ አድርገው ነው የሚያነቡት ስለዚህ ይህን ችግር ለመቅረፍ በእያንዳንዱ ፊደላቶች ቃላት እየመሰረትኩ ምመሰረታቸው ቃላቶች ደግሞ እዚህ ጋር እናንተ ከምትመለከቷቸው ፊደላቶች ውስጥ ብቻ ወስቼ እያንዳንዷን እያሳየው ቃላት መሰረትላችኋለሁ ማለት ነው። በደንብ ከተከታተላችሁ ዛሬ አራት ፊደል ነው የምናነበው። አራቱን የፊደል ቤተሰቦች ከሠ እስከ ቀ ድረስ ያሉትን በደንብ አድርጋችሁ ለይታችሁ እንደምትወጡ እርግጠኛ ነኝ። ደብተርና እስክሪብቶ አዘጋጁ። ከመጀመሪያው ጀምረን እያየን እንሄዳለን። የመጀመሪያው ሴ ላ ም በጣም አሪፍ። አያችሁ? ቤተሰቦች አሁን እዚች ጋ ሰላም የምትሉ አንጽፈናል። ከሴ ቤተሰብ ከዚህ ነው የምንጀምረው። ስ ሬ ሼ ቀ እዚህ ጋር ሴ ሁለቱም ሴዎቹ ተመሳሳይ ስለሆኑ ሴ አንስተን እስከ ቀ ያሉ አራት ፊደላቶችን ነው የምናጠናው። እያንዳንዷን ነው የምናጠናው። ከዛ እያንዳንዷን ደግሞ በእያንዳንዷ እንዴት ቃላት እንደምንመሰርት እናያለን። ለምሳሌ ሴ ላ ም የምንለውን ለመጻፍ ሴ እዚች ጋለች ሷን ወዝደን ላ ፊደል እዚች ጋለች ወዝደናት፣ ከዛ ደግሞ ከሜ ቤት ም አያችሁ፣ ሴ ላ ም ሰላም አያችሁ። ሚ ፊደል ብላችሁ አሁን ለምሳሌ ሶስተኛ ምናምን ለምሳሌ ከተጠቀማችሁ ትክክላለን ላ ስትሉ ደግሞ ላ ብላችሁ የመጀመሪያውን ላይ ከተጠቀማችሁ ትክክል አይደለም። ስለዚህ እነኝን ሶስቶቹን ብቻ ተጠቅማችሁ ሰላም የምለውን በቀላሉ ትጽፋላችሁ ማለት ነው። ለምን የሚመሳሰሉ ፊደላቶቹ ስላሉ የትኛውን ፊደል መጠቀም እንዳለብን እያያችሁ ነው የምትሄዱት ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ቆጥራችሁ ደርሳችሁ ነው መውሰድ ያለባችሁ ማለት ነው። ስለዚህ ሰላም የምለውን ለመጻፍ ሴ ቤተሰብ ሴ፣ ከሌ ቤተሰብ ላ ከእኔ ቤተሰብ ደግሞ ስድስተኛዋ ተጠቅመን ሰላም የምለውን አይተናል ማለት ነው። ቤተሰቦቻችን ስለዚህ ይህን ሰላም የምለውን ስንጽፍ በመጀመሪያው ሴ ነው ሰላም ብለን የጻፍነው። አሁን ደግሞ በሱ እንጽፋለን። ሱ ማ ለ በጣም አሪፍ አያችሁ። እዚህ ጋር ደግሞ ቤተሰቦች ምንድነው የምናደርገው? ሱ ናት የመጀመሪያ፣ ሱ ከሴ ቤት፣ ሱ ከዛ ሱ ካለን በኋላ ከሜ ቤት መ ሙ ም ማ፣ አራተኛዋ ማ ሱ ማ። ከዛ ደግሞ ከሌ ቤት ሱ ማ፣ ስለዚህ ለ ሉ ሊ ላ ለ አምስተኛ አለ አምስተኛ አለ ተጠቅመን ሱማ ሱማለ፣ ሱማለ፣ ሱማለ የሚለውን ለመጻፍ፣ አሁን ሱ ከሴ ቤት ከሜ ቤት ደግሞ ማ ከሌ ቤት ደግሞ ሌ አምስተኛዋን ተጠቅመን ሱማሌ የምለውን በቀላሉ ይጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ ወደ ሶስተኛዋ ስ አደለች። ሶስተኛዋ ስ ስኒ ማ ስንማ ስኒማ። በጣም አሪፍ ስኒማ። ያው የአማርኛ ቃላት ባይሆንም ስንማ ብለን እንጠራለን ብዙ ጊዜ ስለዚህ፣ ስኒማ ስንል ያውላችሁ ከሴ ቤተሰብ ሶስተኛዋ ጋር ደርሰናል። አሁ እዚህ ጋር በሴ እዚህ ጋር በሱ እዚህ ጋር ደግሞ በሲ ነው አይደለ? ስለዚህ ሲ ከሴ ቤት ስን ነው ዝታታለን እዚች ጋ ሲ ከዛ ከኔ ቤት ን ከዛ ከሜ ቤት አሁንም ማ ስንማ አያችሁ ስንማ አያችሁ እነኚህ ሶስተኛዎቹን የተጠቀምነው ለምንድነው? ቤተሰቦቻችን ስ ብለን አስረዝመን ጭቁና አድርገን ስለምንጠራ፣ ስ ስ ሶስተኛው ነው የምንጠቀሙው። ሲ ኒ፣ አሁንም አሁን ሶስተኛዋ ከዛ ደግሞ ከሜ ቤተሰብ ማ ወስደን ስኒማ፣ ስኒማ። በጣም አሪፍ እንደዚህ፣ በዚህ መልክ ስኒማ። አያችሁ አሁን ስትይዙ እንዴት ነው የምትይዙት? ቤተሰቦች ስለዚህ ስ ስድስተኛዋን ስንወስደን ከዛ ደግሞ የምትቀጥለዋ ማናት? ቢ ናት መጀመሪያ ስ ጋር ስ ሶ ምንላት ስ ከዛ አሁንም ብ ስ ብ ብ ከቤ ቤተሰብ አሁን ደግሞ ስ ስ ብ ሰ ባ ከቤ ቤተሰብ አሁንም ባ ከሴ ቤተሰብ እና ከቤ ቤተሰብ ብቻ ነው የተጠቀምናቸው። ናቸው ስለዚህ ስብ ሰባ ስንል ስ ብ ሰ ባ በጣም አሪፍ እያንዳንዷን ቦታውን ቆጥራችሁ ደርሳችሁ ለምን እንደተጠቀምን ማየት አለባችሁ። ከዚህ በተጨማሪ ደግሞ እናንተ አሁን እኔ ባላሳይ እናንተ ስብሰባ የምለውን ለመጻፍ ብትፈልጉ እንዴት ነው የምጽፉት? የምለውን ለራሳችሁን መገምገም አለባችሁ። በጣም አሪፍ። ስለዚህ እንደዚህ እያደረጋችሁ ቼክ ታደርጋላችሁ ማለት ነው። ቤተሰቦቻችን፣ በጣም አሪፍ። አሁን ወደ መጨረሻ ደርሰናል። ሴ ቤት ሶ ሶ ስት በጣም አሪፍ አያችሁ። አሁን ደግሞ ሶ የሴ ቤተሰብ ጨርሰናል ማለት ሶ ሶ ከዛ ሶ ስ ስ እዚች ጋር ስ ሶ ስ ስ ከዛ ት ከቴ ቤተሰብ ት ሶ ስ ት አያችሁ፣ ሶስት ለማለት እንደዚህ እነኚህ ፊደላቶችን ነው የተጠቀምነው። መጀመሪያ ሶ ፊደል ከሴ ቤተሰብ መጨረሻዋን ወሰድን። ከዛ ስ ደግሞ ስድስተኛዋን ወሰድን። ከዛ ት ጨመረ። በጣም አሪፍ ስለዚህ ሶስት የምለውን ጽፈናል። ቤተሰቦች አሁን ሴ ቤተሰብ እዚህ ጋር ጨርሳችሁ መያዝ አለባችሁ። ለምን? በምልክት ካልያዛችሁ ይጠፋባችኋል። ስጽፉ ስታነባ አይመጣላችሁ። ስለዚህ ምንድነው ማድረግ ያለባችሁ? ሰ ሰላም፣ ሱ ሶማሌ፣ ስ ስኒማ ሳ ሳምንት፣ ሴ ሴቶች፣ ስ ስብሰባ፣ ሶ ሶስት። አያችሁ፣ በእያንዳንዷ ፊደል ቃላት መመስረት ወይም እናንተ ማትረሱት ቃላት አለ አይደል፣ የሰው ስም። ለምሳሌ ሲ በምለው ላይ ስራር ማለት ትችላላችሁ። ሴ በምለው ላይ ደግሞ ሰላማዊት ማለት ትችላላችሁ። ላይክ፣ እናንተ በቀላሉ ማስታወስ የሚችሏቸውን አይነት ቃላቶችን እየመሰረታችሁ ቅርጾቻቸውን በደንብ አድርጋችሁ መያዝ ትችላላችሁ ማለት ነው የእያንዳንዳቸውን ስም በጣም አሪፍ። አሁን ሴ ቤት ጨረስን፣ ወደ ሬ ቤት ጉዟችን በደንብ አድርጋችሁ የሆነ ነገር እያገኛችሁ እንደሆነ ተስፋ አደርጋለሁ። ወደ ሬ ቤተሰብ እናልፋለን። ሬ ባ ሽ በጣም አሪፍ ነው። አያችሁ ቤተሰቦች፣ አሁን ረባሽ የምለውን ለመጻፍ ሬ ቤተሰብ ገና እየጀመርን ስለሆነ የመጀመሪያ ቷን እንጠቀማለን። ባ ደግሞ ከበ ቤተሰብ በቡቢ ባ ከዛ ከሺ ቤተሰብ ደግሞ ሽ። ረ ባ ሽ፣ አያችሁ ሬ ባ ሽ። ረ ባ ሺ ብላችሁ ሶስተኛ ብትጠቀሙ ይሄኛውን ብትጠቀሙ ኤክስ ነው ማለት ነው፣ አይሆንም። ለምን ረ ባ ሺ ይላል መጨረሻ ላይ ሺ የምል ርዘም ተደርጎ የሚነበብ ፊደል ስላለ አይሆንም ማለት ነው። ስለዚህ ረባሽ ምትለው እንደዚህ በቀላሉ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። ሁለተኛ ደግሞ ሩ ናት። ሩ ሃ ማ ሩሃማ። በጣም አሪፍ ስም ነው፣ የሰው ስም ነው። በየጎረቤታችሁ ወይም በየቤታችሁ ሩሃማ የሚባል ስም ልሰሙ ትችላላችሁ፣ ወይም ልታቁ ትችላላችሁ። ሶ ሩሃማ ብላችሁ ለመጻፍ ብትፈልጉ መጀመሪያ ሩ ናት። ገረ ቤተሰብ ሩ እንወዝታታለን። ከዛ ደግሞ ሃ ከሀ ቤተሰብ አራተኛዋ ወይ አንደኛዋ ሀ ብለን ወስተናል። ከዛ ደግሞ ከሜ ቤተሰብ አራተኛዋ ማ እንወስድና ሩሃማ ሩሃማ የምለውን በቀላሉ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ። ስለዚህ ሩሃማ ብላችሁ ለመጻፍ ስትፈልጉ አሁን ሩሃማ ለማለት ወይም የመጨረሻ መሄድ የለባችሁ ሁለተኛ ሩ ነው የምትጠቀሙት። ሩ አይደለም ሩና ሮ አመሳስሎ ይጠራል። አንዳንድ ሰው ተመሳሳይ አድርጎ ነው የሚጠራው። ያው እንደ አጠራራችሁ ይለያያል፣ ግን ብዙ ሰው ይወዛገባል። ለምሳሌ ሮብ የምለውን ጻፉ ስላቸው አንዳንድ ተማሪዎች ሩ ብሎ ለመጻፍ ነው የሚፈልጉት። አሁን ለምሳሌ ወይም ሮጤ የሚለው ለመጻፍ ሁለተኛው ሩ ይጠቀማሉ። ስለዚህ ለይታችሁ እያንዳንዷን መጠቀም ይጠበቅባችኋል ማለት ነው። ይሰቦቻችን በጣም አሪፍ። ኦኬ፣ ሶስተኛ ሪ ሀ ና። በጣም አሪፍ ሪ ሀ ና ይህም የሰው ስም ነው። ያው ኢትዮጵያ ውስጥ ብዙም ኮማን ባይሆንም የሰው ስም ነው። ስለዚህ ር ቤተሰብ ር ሶስተኛዋ አለች፣ ሶስተኛ ር አለች። ከዛ ደግሞ ሀ አሁንም አራተኛዋን እንወስዳለን። ከዛ ደግሞ ና ከኔ ቤተሰብ ና ር ሀና በጣም አሪፍ ሀ እና ብላችሁ እንደዚህ ትጽፋላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አራተኛዋ ደግሞ ከሪ ቤተሰብ ራ ራ ራቁት ራቁት ያው ቃላት ስላላገኘው ይሄኛው ላይ ያመጣሁት ማለት ነው። ቤተሰቦቻችን። ስለዚህ ራ ፊደል ደግሞ አራተኛዋ ናት። የመጀመሪያው ራ አይደለች ሪ ናት። አብዛኛው ተማሪ አሁን ለምሳሌ እንደዚህ ብላችሁ ጻፉ ስላቸው ሪ የመጀመሪያው ነው የሚጠቀሙት። እንደዛ አይደለም። ሬ ሩ ሩ ራ ብላችሁ ቆጥራችሁ አራተኛዋን ራ እችኛዋን ናት መጠቀም ያለባችሁ። በጣም አሪፍ ራ ከዛ ደግሞ ከቀይ ቤት ቁ ከዛ ት ከትብት ት ራቁ ት አያችሁ፣ ራቁት የምለውን በቀላሉ እንደዚህ ትጽፋላችሁ ማለት ነው። እኔ አሁን ያስታወስኩትን ነው ምጽፈው። እናንተ በሆነ ቦታ ላይ በእራ የሚጀምረው የትኛውን ነገር ልጽፉ ትችላላችሁ እንደ አስፈላጊነቱ ማለት ነው። እናንተ ሜሴጅ ስታደርጉ የሆነ ቦታ ላይ ስጽፉ፣ የሰምሱም ስጽፉ፣ በተለያየ አጋጣሚ መጻፍ ትችላላችሁ። ስለዚህ ስጽፉ ትክክለኛዋን ፊደል እንዴት ነው መጠቀም ያለባችሁ የምለው ነው እኔ ማሳያችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አምስተኛ ደግሞ ሬ እናስረዝማታለን። ሬት ት ሬት፣ ተክል ታውቃላችሁ ማለት ነው። ቤተሰቦች ሬት ተክል ማለት ነው። ስለዚህ ሬት የምለው ለመጻፍ ሬ ፊደል አለች አምስተኛ፣ ከዛ ት ባለ ሁለት ስለሆኑ ቀላል ናቸው። ሬት ሬ ለምን የመጀመሪያውን ከተጠቀማችሁ አይመጣላችሁ። ሬ ነው የመጀመሪያው፣ ይሄኛው ሬ አያችሁ። ሬት ስትሉ ኢ ፊደል ያለው ነው የሚመስለው፣ አምስተኛ ስትጠሩ ማለት ነው። የመጀመሪያው ከሆነ ሬ ኖርማል አድርጋችሁ ትጠራላችሁ ማለት ነው። ስለዚህ ሬት የምለውን እንደዚህ ይጸፈናል ማለት ነው። ወደ ስድስተኛ እናልፋለን። እኔ እየፈጠንኩ ከሆነ እናንተ አቅማችሁ ቪዲዮን ፓውዝ አድርጋችሁ እያንዳንዷን እያያችሁ ቼክ እያደርጋችሁ ማለፍ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ስድስተኛዋ ሪ ቤተሰብ ር ናት። ር ህ ራሄ በጣም አሪፍ። እችኛዋ ደግሞ አብዛኛው ተማሪ አይጽፋትም። እችን ቃላት እኔ የማስተምራቸው ተማሪዎች አብዘኞቹ እችኛዋን ቃላት ለመጻፍ ይቸገራል። ርህ ራሄ ርህ ራ ሄ ብላችሁ ለመጻፍ የመጀመሪያው ረ እችኛዋ ስድስተኛዋ ትጠቀማላችሁ ከዛ ደግሞ ህ አሁንም ስድስተኛ ካሃ ቤተሰብ ስድስተኛ ህ ከዛ አሁንም ወደ ሬ ቤት ትመለሱና ሬ ቤተሰብ ረሩ ርራ አራተኛ ከዛ ካሃ ቤተሰብ አሁን አምስተኛ ህ ትጠቀሙና ርህ ራሄ ርህ ራሄ ካሃ ቤትና ከሬ ቤት አልወጣን ርህ ራሄ ምለን ጽፈናል በጣም ቆንጆ በደም አድርጋችሁ እያቸው አሁን ወደ ቀጣይ ፋርት እናልፋለን ሬ ቤተሰብ የመጨረሻ ሮ። ሮቦት ሮቦት ታግታላችሁ። ያው አርተፍሻል ሰው ማለት ነው። አርቲፊሻል ሰው ሊሆን ይችላል፣ የሆነ ማሽን ነገር ሊሆን ይችላልና ስራ መስራት የሚችል እንደ ሰው የሚያስብ በቴክኖሎጂ ታግዞ የተፈጠረ ነገር ማለት ነው። ስለዚህ ሮቦት ሲባል ልሰሙ ትችላላችሁ። የአማርኛ ቃላት ላይሆን ይችላል፣ ግን እናንተ በቀላሉ እንድትረዱ በምለው ነው ያመጣውላችሁ። ስለዚህ ሮ ፊደል አለች እዚች ጋር ከቤ ቤተሰብ ቦ ፊደል አለች። ቦ ፊደል የመጨረሻዋ ማለት ነው። ቦ ፊደል አለች። ከዛ ደግሞ ት ፊደል ከቴ ቤተሰብ ስድስተኛዋ አለች። ስለዚህ አንድ ላይ ሮቦት የምለው እንደዚህ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ አሁን የሬ ቤተሰብ ፊደላቶቹን በቀላሉ ለመያዝ የሚፈልግ ሰው ማድረግ ያለበት ነገር ምንድን ነው? ቤተሰቦች ሬ ረባሽ፣ ሩ ሩሃማ፣ ር ርሃና፣ ራ ራቁት፣ ሬ ሬት፣ ር ርህራሄ፣ ሮ ሮቦት። አያችሁ፣ በቀላሉ እያንዳንዱን ነገር ለምሳሌ አ አበቤ በበቀለ ምናምን እያላችሁ ስትይዙ አይጠፋባችሁም ፊደላቶቹ ማለት ነው። ልክ በዛ አንግል እንድትረዱ የምለው ነው። እንደዚህ በእያንዳንዱ ቃላት ፈልጌ ማመጣውላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ ወደ ሽ ቤተሰብ እንሄዳለን። ሸበቆ ሸምበቆ ሸምበቆ። በጣም አሪፍ። አያችሁ አሁን ሼ ካላችሁ በኋላ ምፍደል ምትገባ አትመስል ሙዚቃ ሸምበቆ ስንል ስለዚህ ሼ የመጀመሪያው ሸ ከዛ ደግሞ ም ሸም ከዛ በ ም በ ከዛ ቆ በ ብቻ ናት በ ከዛ ቆ ከቀይ ቤተሰብ መጫር ስለዚህ አንድ ላይ ሸምበቆ የምለውን ቃላት መስርተናል ማለት ነው ቤተሰቦቻችን ስለዚህ ሸምበቆ ስንል ካልን በኋላ ምፍደላለች ሸም በቆ ግን ስንጠራ ሚ ፊደል መኖሩ ራሱ ብዙ ምንትን አይልም። ስለዚህ በደንብ አድርጋችሁ እናንተ ሲጽፉ እንደዚህ አይነት ነገሮችን እያስታውሳችሁ ማስተካከል አለባችሁ ማለት ነው። ብዙ ተማሪ ሲጽፉ ስለሚቸገሩ ስለያየውት ነው ማለት ነው። በጣም አሪፍ። በተለይ በሚ ፊደል እና ኒ ፊደል ብዙ ቦታ ላይ ይቸገራል ተማሪ። ኦኬ አሁን ሁለተኛ ሸ ቤተሰብ ሹ ሹ መት በጣም አሪፍ አሁን ሼ ሸንበቀው ብለናል። ሹ ደግሞ ሹመት ሹመት ልንል ነው። ስለዚህ ሹ ፊደል ሁለተኛዋ መጠቀማችን አይቀርም። ከዛ ሜ የመጀመሪያ ይተዋለች፣ ሜ የመጀመሪያ ይተዋለች። ሹ ሜ ከዛ ቴ ቤተሰብ ስድስተኛዋ ት ት። በጣም አሪፍ ት ሹመት ሹመት አያችሁ። ሹመት ለማለት ስትፈልጉ ከ ሺ ቤተሰብ ሹ ከሜ ቤተሰብ ሜ ተቴ ቤተሰብ ደግሞ ት ትጠቀማላቸው ማለት ነው። በጣም አሪፍ ሹመት። ሶስተኛዋ ደግሞ ሺ ናት። ስለዚህ ሽ ሽ አያችሁ፣ ሽ አንድ ሽ ሁለት ሽ ስንል አንድ ሺህ ወይም ሁለት ሺህ ስንል ሺ ለማለት እንደዚህ ነው የምንጽፈው ማለት ነው። ቤተሰቦቻችን ሽ ብቻዋን መጻፉላ እንችላለን ብዙ ሰው ብቻዋን ሽ ብሎ ይጽፋል። ግን ሽ ስንል እቺ ሂ ፊደልም ትገባለች ማለት ነው። ስለዚህ ሶስተኛዋን ሺ ተጠቅመን ሺ ሶስተኛዋን እችኛዋን ተጠቅመን ከዛ ደግሞ ህ ስድስተኛዋን ከሃ ቤተሰብ እንጠቀማታለን። በጣም አሪፍ ሺ አንድ ሺ ወይም ሁለት ሺ ለማለት ስንፈልግ እንደዚህ እንጠቀማለን። አራተኛዋ ደግሞ ከሺ ቤት ማናት? ሻ ሻለቃ በጣም አሪፍ አስራ አለቃ ሻለቃ ምናምን ሲባል ተሰማላችሁ የማዕረግ ስሞች ናቸው ብዙ ጊዜ በወታደር ቤት ምናምን የሚሰጡ ማዕረጎች ናቸው ስለዚህ ሻ ስንል አራተኛን ሻ እዚች ጋር ከዛ ላይ አለች የመጀመሪያ ከዛ ቃ ቀይ ቤተሰብ ቃ አራተኛ ሻለቃ የምለው በቀላሉ እንደዚህ ጽፈናል ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ። አምስተኛዋ ሼ። ስለዚህ ሼል ል ሸል ሸል የሚባለው ምንድነው? ብዙ ጊዜ የእንግሊዘኛ ቃላት ነው። ሼል በሚለው ቦታ ለምሳሌ ሼክ ማለት ትችላላችሁ። ሼክ፣ ሼል፣ ሼል አሳ ምናምን እንላለን። እና ሼል አሳ ወይም ሼል የምንላቸው ነገሮች ምንድናቸው? የእንቁላሉ ከላይ ያለው ቅርፍቱ ሊሆን ይችላል። እንደገና ደግሞ ቀንድ አውጣ ብዙ ጊዜ ውስጥ የምትደበቅባት ነገር አለች። ከላይ የምትከልሏ እሷ ሼል ትባላለች። ስለዚህ በዛ ሼል ማለት ትችላላችሁ ማለት ነው። ሼ ሼል። በጣም አሪፍ ስድስተኛ ደግሞ ሽ ሽመልስ ሽመልስ በጣም አሪፍ። ያው የሰው ስም ነው ማለት ነው። ሽመልስ ሽ ስድስተኛ አለች አምተታናት ከዛ ሜ የመጀመሪያይቷ ሽመ፣ ከዛ ል፣ ከዛ ስ፣ ሽመልስ ሽመልስ። በጣም አሪፍ። ስለዚህ ሽመልስ የምለው ለመጻፍ፣ ሽመልስ እነኝን አራቱን ፊደላቶቹ ተጠቅመን ሽመልስ የምለው እንጽፋለን ማለት ነው። ቤተሰቦች አሁን የሺ ቤት መጨረሻውን ፊደል ደግሞ እናያታለን። ሾ ሾ ላ ሾ ላ ሾላ ሾ የሸ ቤተሰብ መጨረሻዋ ፊደል ላ ደግሞ ከሌ ቤተሰብ አራተኛዋን ፊደል አንድ ላይ ሾላ ሾላ ብለን ጽፈናል ማለት ነው። ቤተሰቦቻችን ሶ አሁን እንዴት ነው የምናደርገው? ሼ ቤተሰቦችን እንደመያዝ ምንድን ነው የምታደርጉት ቤተሰቦች? ሸ፣ ሸንበቆ፣ ሹ፣ ሹመት፣ ስስ፣ ሻ፣ ሻለቃ ሺ ሽል፣ ሺ መልስ፣ ሾ ሾላ። አያችሁ እያንዳንዷን እንደዚህ በቃል አሲዛችሁ፣ ከቃላት ጋር አሲዛችሁ ከያዛችሁ አይጠፋም ማለት ነው። ፊደላቶቹ አይጠፉባችሁም፣ በቀላሉ ልትይዟችሁ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን የቀረን ደግሞ አንድ ቤተሰብ አለ፣ የቄ ቤተሰብ። እሱን አይተን እንጨርሳለን ማለት ነው። እየፈጠንኩ ይመስለኛል። ያው እንዳይንዛዛባችሁ ብዬ ነው፣ እንዳይረዝምባችሁ ብዬ ነው የሚፈጥነው ማለት ነው። እናንተ እያቆማችሁ ማየት ትችላላችሁ። ስለዚህ ቄ ለም ቀለም እነኚህ ቀለል ያሉ ቃላቶች ናቸው አብዛኞቹ ባለ ሁለት ሆሄ ናቸው ስለዚህ ቀለል አድርገን ነው የምናያቸው ቀ የመጀመሪያው አለች ቀለ የመጀመሪያው አለች ሌ የመጀመሪያው አለች ሚ ደግሞ ስድስተኛ ቀለም ቀ ቀለም አያችሁ የቀ ፊደል እንዳይጠፋባችሁ ቀለም ከምለው ጋር አገናኝታችሁ መያዝ ትችላላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ሰ ቀለም ብለናል ኦኬ ቁ ደግሞ ቁ ራ ቁራ። አያችሁ ቁራ ቁራ ስንል ደግሞ ቁ ከቀ ቤተሰብ ሁለተኛዋ ራ ደግሞ ከሬ ቤተሰብ አራተኛዋ ተጠቅመን ቁ ቁራ ወይም ቁራን ማለትም እንችላለን። ይሄኛው ደግሞ ቁራ ማለት ወፍ ማለት ነው። ጥቁር ወፍ ቁራ እንላለን። ኦኬ ስለዚህ ቁራ ቁራ ብለን ጽፈናል ማለት ነው። በጣም ማሪ ቀይ ቀለም ቁ ቁራ ቅም፣ ቅም፣ ቅም ሲባል ለምሳሌ የሆነ ሰው እናንተ ወቷችሁ ሊሆን ይችላል። ስለዚህ እሱን ነገር ለምሳሌ እንደዚህ ጎቱኛል ብላችሁ በውስጣችሁ የምትይዙት ነገር ምንድን ነው የሚባለው? ቅም ነው የሚባለው። ስለዚህ ቅም ስትሉ እንደዚህ ተጽፋላችሁ ሶስተኛ ላይ ማለት ነው። ቤተሰቦች ከቀይ ቤተሰብ ሶስተኛ ቅ ናት። ቅም ቅም በምለው ቅም መያዝ ትችላላችሁ። ቃ ደግሞ ቃ ል ቃል ወይም ቃላት ብላችሁም መያዝ ትችላላችሁ። ሰ ከቄ ቤተሰብ ቃ ችኛዋለች ከዛ ደግሞ ል ከሌ ቤተሰብ ስድስተኛ ቃል ወይም ቃላት ብላችሁ በቀላሉ ትይዛላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ቄ ደግሞ አምስተኛ አለች። ቄራ ቄራ ቄራ በግ፣ ፍየል ምናምን በር የሚታረድበት ቦታ ማለት ነው። ስለዚህ ቄራ እንላለን። ሰፈርም ሊሆን ይችላል። ብዙ ጊዜ በሰፈርም ያጓል ሰው ቄራ እንላለን። ቄራ ለማለት ቄ ባለ ቀለበቷ ከዛ ራ ከራ ቤተሰብ አራተኛዋ ቄራ ብለን ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ቄ ከሆነች ደግሞ ስድስተኛዋ ቅናት ቅ ቅ ል አያችሁ፣ ቅ ቅ ቅ ቅ ሊጋብዛችሁ ነው። አሁን እራት ጋብዛችሁ ነው። ቅ ቅ ለ አያችሁ፣ ቅ ቅ የምለውን ለመጻፍ ቅ ስድስተኛ አለች። አሁንም እንደግማታለን ሁለት ጊዜ ቅ ቅ ከዛ ል ከለ ቤተሰብ ስድስተኛው ቅ ቅቅል የምለውን እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን የሆነ ቦታ ላይ አንድ ፊደል ሁለት ጊዜ መጻፍ ካለባችሁ ቀጥታ እነሱን ሁለት ጊዜ መጻፍ ቅቅል። ለምሳሌ ታታሪ ለማለት ከፈለግን ታታ ሁለት ጊዜ ተመሳሳይ ታ ነው የምንጠቀመው ስለዚህ ምንም ሳትሰሰቱ እነሱን ሁለት ጊዜ ጽፋችሁ ያን የፈለጋችሁትን ነገር ትጽፋላችሁ ማለት ነው በቀላሉ በጣም አሪፍ ስለዚህ ቆ ደግሞ መጨረሻ ላይ ቆ ሎ ቆ ሎ ቆሎ አያችሁ ቆሎ ነው ያልነው ቆርቆሮ ማለት እንችላለን ቆሻሻ ማለት እንችላለን ስለዚህ ቆ የመጨረሻዋ አከቀ ቤተሰብ መጨረሻዋ እዛ ሎ ደግሞ አሁን መጨረሻው አለ ቤተሰብ አንድ ላይ ቆሎ ብለን ጽፈናል ማለት ነው። ቤተሰቦቻችን ፊደላቶቹን ነኝን አራቱን ፊደላቶቹን በደንብ አድርጋችሁ እንደያዛችሁ እርግጠኛ ነኝ ማለት ነው። ስለዚህ ቀይ ቤተሰብ ለመያዝ ምንድነው የምታደርጉት? ቀለም ቁቁራ፣ ቁራ፣ ቅ ቅም፣ ቃ ቃል፣ ቄ ቄራ፣ ቅ ቅል፣ ቆ ቆሎ። በጣም አሪፍ ስለዚህ እያንዳንዷንም እንደዚህ ካያችሁ አራቷንም ፊደል በትክክል አድርጋችሁ ከያዛችሁ ስጽፉ ወይም ስታነቡ አትቸገሩም ማለት ነው ቤተሰቦቻችን በጣም አሪፍ እኔ እንደውም የመጀመሪያውን ቪዲዮ ከሰራው በኋላ በቀጣሚ ጉንፋን ምናምን ይዞኝ ትንሽ ቆይቸው ነበር እና አብዛኛው ተማሪ የባለፈውን ቪዲዮ እንድትቀጥልልኝ ምናምን ስላላችሁ ዛሬ እንደምንም ብዬ ይዤላችሁ መጥቻለሁ ማለት ነው አራት ፊደል አድርጌ ነው ያመጣሁላችሁ ሴ ቤተሰብ ሬ ቤተሰብ ሼ ቤተሰብ እና ቄ ቤተሰብ በደንብ አድርጋችሁ ካነበባችሁ በኋላ ከተጠቀማችሁ ኮመንት ላይ የሆነ ነገር መጻፍ ትችላላችሁ። አመሰግናለሁ፣ ታንኪዩ ሊሆን ይችላል። የፈለጋችሁትን ነገር ከነኚህ ቃላቶች መካከል ደግሞ አንዱንም መጻፍ ትችላላችሁ ማለት ነው። ቤተሰቦቻችን የእናንተ አንድ ላይክ፣ አንድ ኮመንት፣ አንድ ሳብስክራይብ እኛ ጋር ብዙ ዋጋ ስላለ እነኚህ ነገሮችን በማድረግ እኛን ታበረታቱናላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ቅድምም እንደነገርኳችሁ ከኛ ጋር እንዴት መማር ይችላለሁ? አማርኛ ይሁን እንግሊዝኛ ኦሮምኛ በአጭር ጊዜ ውስጥ መልመድ ፈልጋለው። ምንም ትምህርት የሚባል ነገር አልጀመርኩም። እንደገና ደግሞ እየተማርኩ አቋሪጨው ነው። እያነበብኩ ግን ትንሽ ይቸገራለሁ። ፊደላቶችን ሞክራለሁ፣ ግን ማንበብ አልችልም። ማንበብ እችላለሁ፣ ግን መጻፍ አልችልም የምትሉ ተማሪዎች በቀላሉ እኛ ጋር በትንሽ ጊዜ ውስጥ መልመድ ትችላላችሁ። እየደወላችሁ እየተመዘገባችሁ መማር ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄ ካላችሁ ኮመንት መስመር ላይ አስቀምጡልን። ይህ ቪዲዮ ለሌሎቹ እንዲዳረስ ሸር ማድረግ እንዳረሱ። እንዲሁም በአስተማሪ ቪዲዮ በቀጣይ እስክንገናኝ ድረስ ሰናይ ጊዜ። መምህር አድስ ነበርኩ። አመሰግናለሁ።